እ ፉሱካላ ን ተዋህዶ የምትለው አለች። ትቀጥል። ተዋህዶ አገኘሽ ጥቅሱን? ኢየሱስ ክርስቶስ አምልኩኝ፣ ተገዝኝ ያለበት የቱ ጋር ነው? ዮሐንስ አስራ ሦስት የኢየሱስን አምላክነት እየነገርኩ ነው። ያኔ አምላክ ሆነ ማለት ተገዙኝ እያለ ነው ማለት ነው። ስለዚህ ዮሐንስ 13 13 ላይ ምን እንደሚል ላውቀዋለሁ፣ ልንገርሽ። ሳት ከፍቸው ሳት ተነብቆች እኮ እንድታነበው ነው የነገርኩት። ሲጀመር አውቀዋለሁ፣ ችግር የለ። ግን እዚያ ጋር የተጠየቅሽው ጥያቄ መልስ የለም። አምልኩኝ ወይንም ተገዙኝ አላለም። ጌታና ሉቃስ 12 4 12 ላይ እዚያ ጋር አምልኩኝ ተገዙኝ ይላል ኢየሱስ። የኢየሱስን አምላክነት እኮ እንድታነብልኝ እያነገርኩ ነው። የተጠየቅሽው ወደ እሱን እመጣለን። አንድ ግን አምልኩኝ ተገዙኝ ብሏል ለሚለው ጥያቄ መልስ አለ ስላልሽ ነው። ኢየሱስ ክርስቶስ እኔን አምልኩኝ ወይንም ተገዙኝ ብለዋል ወይ? አዎ ብለዋል እንዴ ጋ ነው ነገርኩህ እኮ ጥቅሱ ነው። ለምን አታነብልኝ? ችግር የለም፣ ላንብብልሽ። አታድክም ይከል የለም። ባታጠፉኝ መልካም ነው። ልክ እንደቀደሙ ማለት ነው። አሁን ላደቅመ አደለም ማለት የለም እያልኩሽ ነው። እሺ ካለሽ ችግር የለም። ሉቃስ ስንትን ያልሽው ላንብብልሽ? ሉቃስ አራት አራት አስራ ሁለት ላይ ኢየሱስም መልሶ ጌታን አምላክህን አትፈታተነው ተብሏል አለው። አራት አስራ ሁለት ኢየሱስም መልሶ ጌታን አምላክህን አትፈታተነው ብሎታል አለው ተብሏል አለው። ዮሐንስ ስምንት ሃምሳ ስምንት ላይ ጥቅስ ላይ ጎብዝ አለም ለዛ ነው ዮሐንስ እሺ፣ ስምንት ስንት? ስምንት ስምንት አምሳ ስምንት አምሳ ዘጠኝ። እሺ፣ አምሳ ስምንት አምሳ ዘጠኝ። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለኋላቸው። ስለዚህ ሊወግሩት ድንጋይን አነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስም ወጥቶ በመካከላቸው አልፎ ሄደ። እሺ አምሳ ዘጠኝ የሰጠሽ ሁሉ ውሸታቸው ነው። የለም አምልኩኝ ተገዙኝ አላለም። ነዝ ላይ አምላክነቱን እኮ እየነገረው ነው። እሺ 59 59 ስለዚህ ሊወግሩት ድንጋይን አነሱ። ይላል ኢየሱስ ግን ተሰወራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ ይላል። ልክ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጠላቶቻቸው ሊገልሏቸው ሲሉ በፊት ለፊታቸው አልፈዋቸው እንደሄዱት ማለት ነው። ይህን ኢየሱስ ይሄን ታምር ያደርገ ነበር። ነብያችን ደገሙት መታ አምላክ ናቸው የመካ ከሃዲያኖች እና ሽማምንቶች ነቢይ ሙሐመድ ሰለላሁ አለይሂ ወሰለምን ስደት ሊያደርጉ ባሉ ጊዜ ወደ መዲና ጠዋት ይሳደዳል ሙሐመድ በማለዳ ሂዳችሁ ግደሉት ብለው አዘዙ የመካ ወጣቶች እንዳለ ተሰባስቦ ሰይፋቸውን ይዘው በራቸው ላይ ቆሙ በማለዳ አላህም ለነቢይ ሙሐመድ ሰለላሁ አለይሂ ወሰለም ዝም ብለህ ከፍተህ ውጣ እያዩ እንዳላዩ አደርጋችኋለሁ አላቸው ከዚያ በኋላ ነቢ ሰለላሁ አለይሂ ወሰለም በራቸውን ከፍተው ወጡ አይናቸውን ሰወሯቸው እንዳያዩ አደረጓቸው በፊት ለፊታቸው ሰንጥቀዋቸው ሄዱ ያሽ አላ በቁራን ላይ ሲናገር ወጃልና ሚን በይን አይዲህም ሰደን ወሚን ከልፊህም ሰዳ ፈአክሸይናሁም ፈሁም ላ ዩብሲሩን አለ ሱራ ያሲን ላይ የፊት ለፊታቸውም ከኋላቸውም ጋረድኳቸው አላባካችን አላ ፈአክሸይናሁም ሸፈንኳቸው ፈሁም ላ ዩብሲሩን እነርሱ አይናቸው መድዕለፍ አላቸው ወዲያው ነቢያችን ሰለላሁ ዓለይሂ ወሰለም ሊገሏቸው ያሏቸውን ሰዎች በፊት ለፊታቸው ሰንጥቀው አለፏቸው። ከዚያ ልክ አይናቸው እንደገና ማየት ሲጀምር ሲባንኑ ጊዜ ቤት ሲገቡ አጧቸው። እንደገና ተከትለው አሳደዷቸው። አሁንም ይህን ተአምር ኢየሱስ ክርስቶስ ያደርገው ነበር። ነቢያችን ሰለላሁ ዓለይሂ ወሰለም ደገሙት። መጥተው ቃል በቃል ማስረጃ አለ። ስለዚህ ሊወግሩት ድንጋይ ያነሱ ይላል። ተመልከቷ። ይሁዳውያኖች ኢየሱስ ግን ተሰወራቸው አለ። ከዚያ ከፊት ለፊታቸው ተደብቆ ይሸሻል። እንትን ይላቸው ነበር። በቃ ተሰውሮባቸው ይሄዳል። ኢየሱስ ግን ተሰውራቸው ከመቅደስም ወጥቶ በመካከላቸው አልፎ ሄደ። በመካከላቸው አይናቸው ታውሩ። ተመልከቱ፣ ይህን ተአምር ተሰጥቶ ነበር እኮ ይህ አምላክ እንድታምር እኮ እየሰራ ነው። አምላክ እንድታምር አይዞት ነው። ይህን አምላክ ነው በእርስዎ በኩል የሚያደርግላቸው አምላክ እንደሚያደርግለት ለኢየሱስ ክርስቶስ ላሳዩች ማስረጃ፣ የሐዋርያ ስራ ምዕራፍ ሁለት ቁጥር ሀያ ሁለት መጽሐፍ ቅዱስ ይዘሻል ወይ? ስላም ትበልሽ። የሐዋርያ ስራ ምዕራፍ ሁለት ቁጥር ሀያ ሁለት ላይ ሁሉን ተአምራቶች የሰራለት እግዚአብሔር ነው። ለኢየሱስ ክርስቶስ ምን ይላል መሰላችሁ? የእስራኤል ሰዎች ሆይ ይላል። የእስራኤል ሰዎች ሆይ፣ ጴጥሮስ ነው የሚናገረው እንግዲህ፣ የክርስቶስ ትልቅ ተማሪ። የእስራኤል ሰዎች ሆይ፣ ይህን ቃል ስሙ። ራሳችሁ እንደምታውቁ የናዘሬቱ ኢየሱስ እግዚአብሔር በመካከላችሁ በእርሱ በኩል ባደረገው ተአምራትና ድንቆ ከእግዚአብሔር ዘንድ ለእናንተ የተገለጠ ሰው ነበር አለ። አየሽ ማን በማን በኩል? እግዚአብሔር በኢየሱስ ክርስቶስ በኩል ባደረጋቸው ተአምራቶች አለ። ድርጊቶቹ የማን ናቸው? የአምላክ ናቸው። በማን በኩል? በኢየሱስ ክርስቶስ በኩል። ይሄን ሁሉ ድንቅና ተአምር ሲያደርግለት የነበረው አምላኩ እንጂ እርሱ አይደለም። ቀጥሎ ምን ብሎ ዘጋው? ለእናንተ ለእስራኤላውያኖች የተገለጠ ሰው ነው ኢየሱስ አለ። ፍጹም ሰው ነው ፍጹም አምላክ ነው አላላቸው፣ ሰው ነው አላቸው። እንዴት ነው ሰው ልታመልኩት? እኮ ሰው የሆነ አምላክ ነው አይልም እንደሱ ሰው ነው ነው የሚለው እንጂ፣ ሰው የሆነ አምላክ ነው አይደል። በኢየሱስ ውስጥ ማን ነበረ? በኢየሱስ ውስጥ ማን ነበረ? እግዚአብሔር ነበረ፣ አብ ነበረ ማለት ነው በወልድ ውስጥ። ያኔ ሰው የሆነ አምላክ ነው ይሆናል፣ ሰው የሆነ አምላክ ነው። ግን ሰው የሆነ አምላክ ነው አይልም። በወልድ ውስጥ አብ ነበረ፣ በአብ ውስጥም ወልድ ነበረ። ስለዚህ አምላክ ናቸው ማለት እንችላለን። አባት ሆይ አለ ኢየሱስ አዳምጭ፣ አምላክ አደሉ አባት እኮ በቃ። ነገር ግን በውስጣቸው ከአብና ወልድ አሉ። ገብቶሻል? አረ፣ አንተ በእኔ እንዳለ እኔ በእነርሱ ውስጥ እንዳለሁ እያለ ይናገረ። ኢየሱስ ክርስቶስ አምላክ ነው ከተባለ በሐዋርያቶች ውስጥ አለሁኝ ካለ አምላክ ሊሆን ውስጥ አብ አለ ካልን አምላክ ነው የሚለውን ከያዝን ከመለኮት አንዱ መለኮት አካል ኢየሱስ ክርስቶስ እኔ በእነርሱ ውስጥ አለው ሲል ጊዜ አምላክ ልናደርጋቸው ነው። አስራ ሁለቱ ሲደመሩ ከሶስቱ ስላሴዎች ጋር አስራ አምስት ስላሴ ጀባ። በእኔ ውስጥ አለ ሲል ጊዜ ተዋህዶ ምን ለማለት ፈልጎ ነው? አብ በእኔ የሚሰራው ስራ እያለ ይናገራል ኢየሱስ ገብቶሻል አደለ? ያ ማለት ድንቅ ተአምራቶቹ ከአብ ናቸው። እኔ የምናገረውን እኔ አደለ የምናገር አብ የሰጠኝን ቃል ነግራቸኋለሁ እያለ ይናገራል። ክርስቶስ ትምህርቶቹ እና ተአምራቶቹ ከአብ ስለሆኑ ያ ነው በእኔ ውስጥ የአብ አለ እያለ ሲናገር ጊዜ የአብን ስራዎች ለማለት ፈልገው ነው እንጂ አብኔ ውስጥ አለ እያለ አይደለም። እሺ፣ ከላይ ሰላም ሰላም ያነበበ ሙስሊም ክርስቲያን ይሆናል። ኮሜንት ላይ እና አንብብልን ልኬ ላለሽ እንደማትቀር ተስፋ አድርጋለሁ። ይህን አንብበ አሁን የምሰጠን ጥቅስ ከክርስቲያ አይምሮ ካለ ማለት ነው ና ግባ እና እንጂ ጽፋ ጽፋ ታው እንጂ እኮ ና የምንጽፈውን ኮሜንት ላይ ግባ እና የምናስነብበ አንድ ጥቅስ